ታራሚዎች በማረሚያ ቤት በሚኖራቸው ቆይታ የተለያዩ ስልጠናዎችን እንዲወስዱ እየተደረገ ሲሆን በዚህም ይባክን የነበረውን የታራሚውን ጊዜና ጉልበት ወደ ሀብት መቀየር ተችሏል። ታራሚውም በማረሚያ ቤት የሚኖረውን ጊዜ አጠናቀው ሲወጣ የሙያ ባለቤት እንዲሆን አስችለውታል። በምዕራብ ጎጃም ዞን ማረሚያ ቤት ለታራሚዎቹ የምግብ የመኝታና ሕክምና አገልግሎት ከማሟላት በተጨማሪ የሥነ ምግባርና የሙያ ስልጠና በመስጠት የገቢ ምንጭ እንዲያገኙ መደረጉን ታራሚዎች ይናገራሉ። በሥነ ምግባርና በተለያዩ የሙያ ዘርፎች ሰልጥነው እንዲወጡ ዘርፈ ብዙ ድጋፎችም እየተደረገ ነው። የሙያ ትምህርት አለ። እዚህ የተለያየ የሙያ ትምህርት አለ። ጸጉር ቤት አለ፣ ጣውላ ቤት አለ፣ ብረታ ብረት አለ፣ ብዙዎች ናቸው። እና ይሄ እኛ ከዚህ ታርመን ማረሚያ እንደመባሉት ትክክል ነው። ስሙም ማረሚያ ነው። ሁለት ለመናገር ነው፣ ያዚህ ብዙ ነገር ተምር ያለው በቃ እዚህ ማርሚያ ቤት ማለት ነው። በዚህ በመሰራው ስራ ቤተሰብ ሰብ ይረዳውበት ነው ያለው አለ። ምክራ አገልግሎቱን በየጊዜው ይሰጡናል። ታርመን ታንጠን ወንጀል እንዴት አስከፊ እንደሆነ ታርመን ታንጠን፣ ወደ ያለው ማበረሰብ ወንጀል የመከረን እንድንኖር ወደፊት ያለው እቺ ሜዳርቢያ በቃ እንደኔ ብዙ ሰው መክር መከራለሁ። ለታራሚዎች በማረሚያ ቤት ቆይታቸው የምግብ የመኝታና የሕክምና እንክብካቤ ከማድረግ በተጨማሪ እንደየቆይታቸው የአጭር ጊዜና የረጅም ጊዜ የስነ ምግባርና እንደየፍላጎታቸው በተለያዩ የሙያ ዘርፎች በግብርና በሽመና እንዲሁም በሌሎች የሙያ ዘርፎች ስልጠና በመስጠት የቆይታ ጊዜያቸውን ጨርሰው ሲወጡ ከማህበረሰባቸው ጋር በሰላም እንዲኖሩና በሰለጠኑት ሙያ ሕይወታቸውን እንዲመሩ ትኩረት ተሰጥቶ እየተሰራ ነው። ታራሚውን አእምሮ የመቀየር ስራ ነው መሰራት ያለበትና በየፍርድ ልካቸውና በየወንጀል አይነታቸው ተለይተው ለየብቻ እንዲቀመጡ ይደረጋል። ከዛ ረጅም ጊዜ የሚቆዩትን ረዘም ያለ ስልጠና የሚያስፈልገው ቦታ ላይ ይመደባሉ። በአጭር ጊዜ የሚፈቱትን ደግሞ አጫጭር ስልጠናዎችን አግኝተው እንዲሄዱ እናደርጋለን። አጫጭር ስልጠና የቲዮሪና የተግባር ስልጠና ሰጠን፣ እንስሳት ማድለብ፣ እንስሳት ማራባት አዝርዕት ልማት አትክልትና ፍራፍሬ ልማት እሱ ላይ ስልጠና ይሰጣል በሰፊው ያስመረቅንበት ሁኔታ ሁሉ አለ ታራሚዎች ወደ ማረሚያ ቤት ሲገቡ ጉዳያቸው ተጣርቶ ከወንጀል ነጻ የሆኑት ወዲያው እንዲለቀቁ በህግ ተጠያቂ የሆኑት ደግሞ እንደየቆይታቸው የስነ ምግባርና የሙያ ስልጠና አግኝተው ወጥተው ለማህበረሰባቸው አርያነት ያለው ተግባር እንዲሰሩ የድጋፍና ክትትል ስራ ተጠናክሮ ይቀጥላል ማረሚያ ቤቱ በሌሎች በግብርና ስራዎችም ጭምር የማምረት ተግባር ውስጥ ያለ ተቋም ነው ከዚህም አኳያ እስካሁን ያሉ ጅምሮች እጅግ አበረታች ናቸው። እነዚህን የበለጠ አጠናክረን በውጤታማነት የምንፈጽምበት ዓመት እንደሚሆን ባለሙሉ ተስፋ ነኝ። ሲወጡ ለህብረተሰቡ አርያ መሆን መቻል አለባቸው። እዚህ ታርሞ የወጣ ሰው ወንጀል ምን ያክል አስከፊ እንደሆነ፣ ወንጀል አገር አፍራሽ እንደሆነ፣ ወንጀል የሴቶችን የአረጋውያንን፣ የአቅመ ደካሞችን ህልውና የሚፈታተን የሀገር ህልውና የሚፈታተን ጭምር እንደሆነ ወጠው እንዲያስተምሩ እዚህም ትምህርት እንሰጣለን።